ስደተኛዋ ንብ በቦታው ተወልዳ አድጋ ተመንድጋ ስትኖር ከስባ ከቆላ እስከ ደጋ ጉንዳኖች ሲገርፏት በቅናተ አለንጋ ጧት ማታ ሲለፉ ለማሳጣት ዋጋ ተግተው ሲያባረሯት በምቀኛ ሰንጋ ከለታተ አንድ ቀን ወጣች አፍግፍጋ ፈጥሮ የማይረሳት ጌታዋን ፈልጋ እኒ ኢኒ ዛሂቡን ኢላ ረቢ ሰየህዲን እሱን የተጠጋ አይቀርም ከመዳን መንገድዋልቲ ልትይዝ እሱን ልትጠጋ ቁርኣን ኃዲትን መመሪያን አድርጋ። ትንሽ እንደ ሄደች ሰማች ወፍራራም ድምፅ ተውሂድ ተውሂድ የሚል ከልብ ውስጥ የሚሰርጽ በኅብረት ሲጮሁ ከፍ አድርገው በሞራል የተሰባሰቡት ለዳዕዋ ይመስላል። ንብ ሆዬ ስትገባ ማረፊያ አመቻችታ ሲነጋ በመውጣት ልትመለስ ማታ ምግቧን ልትቀስም ልትጋግር አስማምታ ገና እንደጀመረች ከጓሮም አልወጣች እንኳን የምትቀስመው ማረፊያዋን አጣች። ስትቃኘው ውላ ተመልሳ ገባች። ማታም አልተኛችም ስታስብ ቁጭ ብላ ተውሂድ ተውሂድ ሲሉ የነበሩት ሁላ ለካስ ዝንቦች ናቸው ለካስ ዝንቦች ናቸው ቤታቸው የተላ ያገኙበት ሲያርፉ ሲቀመጡ አይመርጡ አንደዜ ካሬራው አንደዜ ከወጡ ከላይ ሸፍኗቸው ወሬ መሰልጠጡ በሩሯ በማለት ሁሉን የሚጠጡ ለካስ ዝንቦች ናቸው ምንም የማይመርጡ ከጅቡም ከውሻው የሚቀማመጡ ሲዋግቱ ውለው ማታ የሚመጡ ሂርዝን በመጠቀም ፍቃድ እያወጡ! ስደተኛዋ ንብ ይህን ስትረዳ፣ አሁንም ተነሳች ሳትፈልግ ጓዳ ለድኗ ሳትመርጥ መሽለኪያ ቀዳዳ

ሙጭጭ በማድረግ አጥብቅ ያዘችው። ጥይቱን አሟልታ እሷው ታጠቀችው። ፈተናም እንዳለ በራሷ ወስና ተነሳች። ለዳዕዋ በሰለፎች ፋና በቁርአን ከሪም በነቢዩ ሱና መጋገር ጀመረች። ማሩን እያጣራች ጥሩውን በመያዝ መጥፎን እየጣለች የሰማትን ሁሉ እጅግ አስደመመች። ለሰው ማጉረስ እንጂ ለኔ ለኔ ተወች። ይህንን ሲሰሙ የእሷን ዜና ንቦች ስደተኛዋ ንብ እንዴት ተከሰተች! ፈውጀን ፈውጀን መጡ እያሉ ወደት ነች ወደት ነች ወደት ነች። እሷም በመደሰት ተጣራች ኑ እያለች የተጣራ ማሯን በግልጽ እያሳየች ከሱካሩም ከሙዝ አልፈልግም አለች። ነጋዴ ያላየው ወለላ ነው አለች። ነጋዴ ያላየው ወለላ ነው አለች። አዕማውን በመሪ አይንም ያል አዕማውን በመሪ አይን ያለው ጠይቆ መጣ እየተመመ ጥቅም እንዳለው አውቆ፣ ጉዳዩን በማጥናት በማወቅ ጠንቅቆ። ዳዕዋውን ቀጠለች ተስፋን በመሰነቅ፣ ለድኑ ለሱናው እጅግ በመጨነቅ። ዙሪያዋን ከበቧት አዛውንት ወጣቱ፣ ጫት ቀሳሚው ሁሉ የኖረ በከንቱ። ስደተኛዋን ንብ በመርዳት ቆሙላት፣ አይዞሽ እያሉ የቀኝ እጅ ሆኗት። ዓመታት አለፉ ማሩም ተጋገረ፣ ዓመታት አለፉ ማሩም ተጋገረ በጥበቃውም ላይ ሁሉም ጠነከረ፣ ዝም ብሎ መዋጥ ነው ጣዕሙም ሰመረ፣ ቀፎውም አርግዞ መዋለድ ጀመረ። የእናት ሆድ ዝንጉርጉር ይላል ያገሬ ሰው፣ ከንቦች መካከል ንብን ተመሳስለው መፈልፈል ጀመሩ፣ በጣም ነው የሚገርመው። የተጣራ ጊዜ ጎሳና አይነታቸው፣ ጉዳዩ ሲገለጽ ውሃ ቀጂ ናቸው፣ ውሃ ቀጂ ናቸው። ጥሩ ነው በማለት ንቦች ደስ አላቸው። ወዲያውኑ ማዶ አሻግረው ላኳቸው፣ ውሃን እንዲቀዱ ተስፋ ጣሉባቸው። የሄዱበት መርከብ ቤቱም ያረፉበት፣ የሸረሪት ድር ነው ግድግዳው የኩበት፣ ሸረሪቶች ናቸው እዛው ያደጉበት። የሸረሪቶቹስ እጅጉን ይገርማል ዘረኝነታቸው፣ በግሮቹ ይሄዳል ጅህልናቸው። ክፉ ለሰሚ ይደንቃል፣ ላየው ሰው ይደንቃል። ውሃ ቅዱ ብለን እኛ የላክ ናቸው። እባቡን ጊንጡንም ጠቅጥቀው ላኳቸው። ጸባያቸው ብዙ ማደናገራቸው። ከነሱ ለስልጣን ለሆድ ያደር አለ። በምቀኝነትም እጅግ የተካነ ነገ ያኼራውን ያላስተነተነ ውሃው ይቅርና ጉዳት በቀነሱ። ግማሾቹ ሌባ ጥምጣም የለበሱ፣ እነሱ በድለው ሩጠው ከሰሱ። ውለታን በመርሳት የንቢቷን ትግል መልሰው ለመውጋት ያው ተሰልፈዋል። የማር ማምረቻዋን በመስበር ወስደዋል። ጦሳና አልመንጀኔቅ በድፍረት ዘርፈዋል። ጣራው የሸረሪት ግድግዳው የኩበት መኮፈስ ይዘዋል ቤታችን በማለት ንቢቷ ታታሪ ሁሉን ስታውቅበት ማሯም ሳይበላሽ አዳነች በፍጥነት። ታላቁ ጌታዋ ከዋርካው አስጠጋት፣ ታሪኳን ስለሚያውቅ ለዳዕዋው መልፋቷን በሸረሪት አድማ ስቅይት ማለቷን በደሊል በሁጃ ጦርን መመስረቷን